ሰላም ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ኢትዮጵያውያን እህት ወንድሞቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም። እኔ ጋ ያለው ሰላም የእናንተም ጋ ይሁን። ስትወጡ ስትገቡ፣ ደግሞ አምላክ ቅዱሳን ይጠብቃችሁ ይጠብቀኝ። አሜን። የእናታችን የመቤታችን የቅድስት ድንግል ማርያም እናትነትዋ ጣዕሟ፣ ፍቅሯ፣ በረከትዋ ከሁላችን ጋ ይሆን። አሜን። ለመኗት በስሟ ላመነ ሁሉ ይደረግለታል። አሁን እንኳን ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓልዋን በሰላም አደረሳችሁ እንኳን በሰላም አብሮ አደረሰን እላለሁ። ወዳችሁ ፈቅዳችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ሀሳብ ለምሰጡኝ ሁሉ አመሰግናለሁ። እግዚአብሔር ያክብርልኝ። ደስ ብሎኛል። ወንድሞቼም ሀገራቸው እየገቡ እያየሁኝ ነው እና ደስ ብሎኛል። ነገም ደግሞ ለቀሩት ማለት ነው አሁንም እንደሚገቡ ጸሎቴ ልመናዬ ነው። እናንተን በየእምነታችሁ ጸሎ በቃ ስለ ወንድሞቻችን ወደ ቅድስት ሀገራቸው እንዲገቡ ጀግና ወንድሞች ናቸው። ወጣት ናቸው። ብዙ ነገር ከነሱ ኢትዮጵያ ብዙ ነገር መጠቀም ትችላለች። እነዚህ ወጣት ልጆች ሀገራቸው ከገቡ ብዙ ነገሮችን መስራት ይችላሉ እና እነዚህም ወንድሞቻችን በሰላም ደግሞ ገብተውም ደግሞ በሰላማዊ ሕይወት እንዲኖሩ ያው ልቦ የሚኞት እመኝላችኋለሁ። ዛሬ ደግሞ ሁለት ዩቱበሮች ማለት ነው ላመሰግን እወዳለሁ። ማለት ይህ ትልቁ ማለት ነው ሚዲያ፣ ሁሉም ሰው ተጠቅመዋል። በእርግጥ ሁሉም ሰው ተጭውሯል የሚበቃውን ማለት ነው። ግን ያለውን ሁኔታ አብዛኛውን ያለውን ሁኔታ ያቀረበልን ወንድማችን አለ አንደኛ የሜኔታ ዩቱብ የሚባል በሳውዲ አረቢያ የሚኖር ወንድማችን ያቀዩ ልጅ የሚያምሩ ድንብምሹ ልጅ ማለት ነው። አሜኔታ ይቱብ እሱን ከልብ ከልብ ከልብ በእኔ በኩል ማለት ነው። እውነት ነው የምነግራችሁ ከልብ ነው የማመሰግነው እሱን ልጅ ማለት ነው። እና ብዙ ህቶቹም በምክር ለምን ምክር ለምን እንደማንሰማ ራሱ እኮ አንዳንዴ ግራ ይገባኛል እንጂ ብዙ ወንድሞች ይመክራሉ። እና እነ ይሄ ወንድማችን ምክር በመለገሱም በመርዳት በኩልም ብዙ ነገር አድርጓል ብዙ እህቶቻችን እስር ቤት የነበሩትን እንዲሁም ደግሞ የሞቱትም እህቶቻችን ወረቀታቸውን በመከታተል እንዲሁም ደግሞ ስርዓተ ቅብራቸው በሀገራቸው እንዲፈጸሙ በማድረግ ብዙ ነገር አድርጓል ይሄ ልጅ ኢሚኔታ ዩቲውብ አመስግኖልኝ እህት ወንድሞቼ እላቸዋለሁ ማለት ምስጋና መልካም ሲሰሩ ነገ ደግሞ የበለጠ መልካም ነገር እንዲሰሩ ያደርጋቸዋልና ለእነዚህ ወጣት ልጆች ደግሞ ልናመሰገናቸው ይገባል እላቸዋለሁ። አመስግኑልኝ። ሌላው ደግሞ እዛ በረሃ ለበረሃ ጊንጥ ነገሰኝ፣ እባብ ነከሰኝ ሳይል ስለ ወንድሞቹ ገንዘቡን አውጥቶ ድምፅ በማሰማት ላይቭ ላይ በመግባት ያለውን ሁኔታ በመናገር እኔ ሙሉ ተከታትየዋለሁ። ምክንያቱም የወንድሞቼን ሁኔታ ስለሚያስገድደኝ ስለነበረ የት ደረሱ፣ ምን ሆኑ የሚለው ነገር አየው ነበረ እና ያ በረሃ ላይ ሆኖ መጡብኝ አልመጡብኝ ያለ ጫካ ውስጥ አስባችሁታለሁ። እዛ ዋሻ ውስጥ ሆኖ የብዙዎች ድምጽ ያሰማ ወንድማችን አብዲ ዩቱብን አመስግኑት ማለት ነው። እውነቴን ነው። አብዲ ዩቱብን አመስግኑ። መልካም ነገር ሲሰሩ እንደዚህ ነው። ጎላ የሚል ነገር ስታወጡላቸው እነሱ ነጌ ደግሞ የበለጠ ለመስራት ጠንካራ ብርቱዎች ይሆናሉ ማለት ነው። ይህን እነዚህም ወጣት ልጆች አመስገኑ፣ እንዲሁም ደግሞ ለምለም የትንቢ ዩቱብን ደግሞ አመስግኗት እሷንም አረብኛ ማለት የቻለችውን አረብኛ የምታውቀውን በደንብ አድርጋ አረብኛ ገልጻላቸዋለች። ምንም ይሄን የእነሱን ድምፅ ወይ ሰሙትም አልሰሙትም ሊሆን ይችላል፣ በእርግጥ ማለት ነው። የብዙሃኖቹ ድምፅ ሲሆን ደግሞ ብዙ ነገር አድርጓታል አድርጓል ማለት ነው። ለምለም የተንቢ የሀገሬ ልጅ አመስግኑልኝ። ወንድሞችም የሀገሬ ልጆች ናቸው እና ሁላቸውም አመስግኑልኝ እላቸዋለሁ። ሌላ ጊዜ ደግሞ በጣም በጣም ደግሞ ከዛ በላይ የብዙዎች ድምፅ ጩኸት የሚያሰሙ ዩቱበሮች አሉ እና እነሱን ለማመስገን እመጣለሁ፣ ሌላ ጊዜ ማለት ነው። ሌላው አበርቱኝ፣ አጠንክሩኝ እላቸዋለሁ። ሱብስክራይብ ደግሞ ያነሳል። ለምን ያነሳል? እንደኛ አዳዲስ እህቶቻችን ሰብስክራይብ ላይክ ስናደርጋችሁ ሰዓቱን ጠብቃችሁ ወይም ወንድሞቻችን ሰዓቱን ጠብቃችሁ ወዲያውን የአንዱን ሰው ሰብስክራይብ ካደረግኩኝ ሌላኛው ሰው መጥቶ እኔ ጋ ሰብስክራይብ ወዲያው የሚያደርግ ከሆነ ሰብስክራይብ ያነሳል ማለት ነው። ሌላው ደግሞ ችግር የለውም። ቢያነሳም ነገ ይስተካከላል፣ ባያነሳም ምንም ማለት አይደለም። ዋናው ትልቁ ነገር ጤና ነው። ነገ የበለጠ ሰርተን እንለወጣለን ማለት ነው። ጥሩ ነገር ለመስራት እንሞክራለን፣ ባለን አቅም ሃይማኖታዊ ይዘቶች ነገሮች ያሉ ደግሞ እግዚአብሔር ከፈቀደ ያው ከእናንተም ሀሳብ ከኔም ሀሳብ አምጥተን እንነጋገራለን። ያለንን ነገር ማለት ነው። ሰው ካለው ነገር መነጋገሩ መልካም ነው፣ ካወቀው ነገር ደግሞ ማስረዳቱ መልካም ነው እላቸዋለሁ። ሌላው ቅድስት እሷን ሀገራችን ኢትዮጵያ ዳሯን ገነት መሃልዋን ወርቅ ያደርግልን እግዚአብሔር አምላክ ማለት ነው። ሰላም በሁሉም ነገር በየትኛውም አቅጣጫ ሰላም ያስፈልጋል። ሰላም በሀገራችን እንዲሰፍን ፍቅር በሀገራችን እንዲሰፍን አንድነት እንዲሰፍን እናቶች የማያለቅሱበት አዛውንት የሚከበርበት ሕፃናት የማያለቅሱበት ኢትዮጵያ እንድትሆን እመኛለሁ። ሌላው ደግሞ ሁላችሁም በጸሎት ማሰብ ያስፈልጋል። እውነቴን ነው መናገራችሁና ሰው ሆኖ በየቦታው ለቅሰዋለ አለ። በእርግጥ በየቦታው ሀዘን አለ፣ በየቦታው ደግሞ ጭንቀት አለ። ግን ስለ ትግራይ እናቶች የባካችሁ ጸሎት አድሩ። እውነቴን ነው ማለት እንንጃ ይከብዳል። አንድ ቀን በእኛ አካባቢ የሆነ ነገር ቢፈጠር ጭንቀት በጣም ከባድ ነው። ግን እንንጃ ምለውም መግራ ገባኝ እና እነዚህ የትግራይ እናቶች ሰላማቸው እንዲመለስላቸው፣ ወጣትስ በሰራውን ስራው ነው ቅጣት የሚቀበሉ እናቶቻችን፣ ምን ሰርቶ ቅጣት የሚቀበሉት አባቶች ምን ሰርቶ ቅጣት ይቀበሉ እና ስለ ትግራይ እናቶች እናልቅስ። በጸሎት በምንቆምበት ሰዓት ማንኛችሁ ክርስቲያን ሙስሊም ሳትሉ በጸሎት አስቧቸው፣ ማለት ሰላም እንዲሰፍንላቸው ሰላም እንዲሰፍንላቸው። ልጁ ማትሆነ ይቅርታ እና ሰላም እንዲሰፍንላቸው እንጸልህላቸው ኢትዮጵያ በሙሉ ረብሻ አለ፣ በተለያየ ቦታ ቀን በቀን ማለት ነው። ግን ያንን ረብሻ እንዲቆም ደግሞ የማን ድርሻ ነው? የእኛ ድርሻ ነው። የመጸለ ፍቅር በመግዛት አንዱ ሌላው ነገር ሲያባላ፣ እኛ ሰላም በመፍጠር ይሄ አይበጀንም። ይሄ መልካም አይደለም። ይሄ ከእግዚአብሔር አያገናኘንም። ይህ ከቅዱሳን ጋር ያገናኘንም። እኛ የምንሰራው መልካም የምንስራ በማለት ጥሩ ጥሩ ነገር መስራት አለብን እላችኋለሁ። በተረፈው እወዳችኋለሁ፣ አከብራችኋለሁ። ባይ ባይ። አበርቱኝ። ሰዎቹ መጡ።